ይህ ሰው በሌላ ሰው እንግዲህ እንትን ማለትን እየው ማለት ነውና ልዑልን ደግሞ ሳላደንቀው አላልፍም። ኮራ ጀነን ብሎ አቤት አቤት ግርማ ሞገሱ ትላላችሁ። እቺ ሄሉ የምትባለው ግን ግንጥ ግንጥ ነገር ናት ማለት ና ሰላም፣ ጤና ይስጥልኝ። እንዴት አላችሁ? የፊጂት ቤተሰቦች ሰላማችሁ ይብዛ። ፈጣሪ ሀገራችን ኢትዮጵያን ሰላም ያድርግልን እያልኩኝ ለቤቴ አዲስ የሆናችሁ ሰብስክራይብ አድርጎ በቅነት መታችሁ ለምታበረታትኝ ከልብ አመሰግናለሁ። ፈጣሪ አክብራችሁ ተፈመቅረት ከድንገተኛ ሞት ይሰውራችሁ። እያልኩኝ እንግዲህ ሰሞንኛ አነጋጋሪ የሆነው በቤተሰብም በጓደኛም በወንድምም በህትም ተደርጎ ይሄ ትዳር አሻፈረኝ ብለው ወደ ህግ የሄደችውና ልጁንም እንዳያይ እሷ ጋም እንዳይደርስ ያሳገተችው ያሳገተችው። ታግዷል። የታገደው ናሂ ማለት ነው። እንግዲህ ቀይ አበባ ሁሉ ይዞ መጥቶ ተንበርክኮ ጥፋተኛ ነኝ ይቅርታ አድርጌልኝ፣ ናፍቀሽኛል፣ ልጅም ናፍቆኛል ብሎ ይቅርታዋንም አልቀበል ብላለች ማለት ነው። ሁብዬ ጨክናለች እንግዲህ። የትናንትናው ደግሞ በጣም ነው የሚገርመው። ጓደኛውን ይዞ ሄሉን ይዞ ያው ወደ ሁብዬ ጋር ነበረ ያቀኑት እንግዲህ። ባቀኑ ሰዓት እንደ በፊቱ ሁብዬ ብቻዋን ሶፋ ላይ አላያትም። አንድ ሸበላ ጎረምሳ ወንዳ ወንድ ግርማ ሞገስ ያለው እንግዲህ ቁጭ ብሎ ነበረ ከሁብዬ ጎን ማለት ነው። እንግዲህ ይሄንን ወንዳ ወንድ ልዑልን ማለት ነው። ልዑል ነው ስትል የሰማስሙን ሄዱ ልበል። ልዑላችን እንግዲህ ከናሂ ጋራ ግብግብ ፈጥረዋል ማለት ነው እና በጣም ኮራጅ ነን ብሎ ነው በመነጽር የሚያናገረው። ሲጀመርም የልደትሽ ዕለት አይቸው የለም ወይ ይሄ ማን ነው ይሄ የአንቺ ሴራ ነው ወይ ብሏታል። እንግዲህ ሄሉን በጥፊ ተመታለች። እሷም እንግዲህ ና ሁብዬ ምን እያረግሽ ነው? ጓደኛ እኮ ነው። የት ነው የተዋወቃችሁት? መቼ አውግኝተሹ ነው? በምን ጉዳይ ነው? ጥያቄ አቅርባላታለች። አሁንም አንቺ ልትጠይቂያት አትችይም ማለት ነው ሄሉ ተፈለግሽ ልዑል ጓደኛሽ ከሆነ እዛው ከሱ ጋር ጨርሽ ማለት ነው። እና አሁንም ሌላ ከሁብዬ ጋራ ግብግብ ለመፍጠር የማታረጊው ነገር የለም። በእውነት ይሄ ሁሉ ጦስ የመጣው በአንቺ ነው ማለት ነው። እና ወንድምሽን ወይ ውጭ መጥራት ትቺ ነበረ፣ ያኔ ለአርድ የመጣት ጊዜ፣ መጀመሪያው ጊዜ ማለት ነው። ሆኖም እንግዲህ ናውጣ ይለይልን፣ እኔናንተ ወንድነታችን ውጭ ነው የሚለየው የት ነውጣ እምትለኝ ላይ ከሚስቴ ጋር እኮ ነኝ እያለ ነበረ። እንግዲህ ሁብዬም የወንድምሽ ሚስት አይደለሁም ተንግዲህ ብላታለች። ታልሆንሽ ታዲያ ታልፈለግሽው ለምን ቀለበቱን ሳታወልቂ ብላ ስትላት እኔ ትዳሬን አክባሪ ነኝ፣ ታማኝ ነኝ ብላለች ማለት ነው። እና ቀለበቱ መቼም ቢሆን አላውልቀው ብላታለች፣ መልስ ሰጥታታለች ማለት ነው። ባይዛው ወይ ቀለበት ትዳርን አያድነው የቀለበት ቀለበት የምትሉት ማለት ነው። አዎ ቀለበት የሆነ ነገር እጃችሁ ላይ ስታደረጉ ድምቀት ይሰጣል ውበትን ይጨምራል ማለት ነው። የልብ ቀለበት ተሌለ የጣት ቀለበት ከንቱ እንደሆነ ማወቅ አለባቸው ማለት ነው። እና ሲወልቅ ይወልቃል፣ ሲኖር ይኖራል። ዋናው ቁም ነገሩ ቀለበቱ ላይ አይደለም፣ ልብ ላይ ነው ጨዋታው። እኔ አላምንበትም የቀለበትን ጉዳይ። እና ልዑልን ግን ሳናመሰግነው አናልፍም ማለት ነው ናሂ እንደዚህ ነው አየክ። ሁብዬ ነፍሰ ጥሩ ሆና አንተ ከናርዲ ጋ ስትወጣም ስትገባ፣ በአንድ ፖፖ እንሽና ነበር ያላችሁት ያችን ሁለት ቀን እንደዛ ነበረ ጨዋታው። ሁብዬ በጣም አንጀቷ እርድብን ያለው አየክ እንደዚህ ነው ብላና። ለምንድነው ወንዶች እናንተ ሴት ይዛችሁ ስትመጡ ወይ ፍቅረኛችሁ ወይ ሚስታችሁ የማትናደድ የሚመስላችሁ ማለት ነው። ገና ለገና ከወንድ ጋር አየሁሽ ገና ቁጭ ብለሽ አየሁሽ ቼት አርገሽብኛል፣ በእኔ ላይ በትዳሬ ላይ ደርበሻል አልክ። መደረብ ሌላ ነው፣ ከእሷ ጎን መሆን ሌላ ነው ማለት ነው። ማንም ያዘነ ከእሷ ጎን መሆን ይችላል። ይህንን ደግሞ በደንብ ማጣራት አለባችሁ። እኔ ይመስለኛል ሁብዬ ለክፋት አይደለም እንግዲህ ይህን ነገር ያደረገችው ማለት ነው። እና ሌላ ጉዳይ ቢኖራት መቼም እሱ እያለ እናንተ አትመጡም፣ የታወቀ ነው። ሆኖ ምን አል ስሜቱ እንደሚከብድ እንደሚያም እንድትረዳው ብላ ነው። ለክፋት አይደለም ማለት ነውና ሳላደንቃት አላልፍም። በጣም ነበረ ናሂ የተናደደው፣ በጣም ናሂ አይደለም ሄሉ ራሱ ተፍጨርጭራለች ማለት ነውና እና እናንተ ያኔ ከናርዲ ጋር ስትሯሯጡ አያችሁ። ሁብዬ እንዲህ ነበር ደመንባ ያለቀሰችው፣ ደመንባ ማለት ነው። ሄሉም ተደናብራለች። በምን ጉዳይ እንደተገናኙ ልዑልና ሁብዬ እያጣራች ነበረ። እንግዲህ ልዑልም ወንድምሽን ይዘሽ ውጪ፣ አንቺ ነሽ ያመጣሽው፣ ከአንቺ ጋራ ያጨርሰናል። ምንም የምናወራው ነገር የለም። አሁን እዚች ልጅ ላይ የሰራችሁትን ነገር ትክክል ስላልሆነ እኔ ደግሞ ከእሷ ጎን ነኝ ብሏቸዋል ማለት ነው። እና እንደውም በቃ በዱላ ሊጋበዝ ነበረ ናሂ ማለት ነው። ያው እሷ ውጣልኝ፣ በህግ ታግደክ የለም ወይ? ለምን መጣክ ብላ ስትለው፣ እንዴ አንቺ ምን እያረግሽ ነው? እኔን ያሰጣሽ ነካ ወንድ ለማምጣት ነው። በትዳሬ ላይማ ደርበሻል፣ ቺታርገሻል፣ እዩልኝ ብቻ እያለ ነበር ማለት ነው። እና ደግሞ ሁብዬ ጀግና ነች፣ ጀግና ነች እያላችሁ ነበረ ብሏል። በጣም ጀግና ናት፣ በጣም ማለት ነው። ገባ፣ ጀግና ናት፣ አሳገደች ልጅህንም እንዳታይ እሷ ጋር እንዳትደርስ ማለት ነው። እንግዲህ ቤተሰብን እንቢ ብላለች፣ ከእናት ከአባት የሚበልጥ የለም ትላልቅ ሰዎች ናቸው፣ እንቢ ብላለች። እኔ እንዲሁም ከሄሉ ዳጊ ይሻላል። እንዴት እንዳለቀሰ ቪዲዮ ላይ አይታችኋል ማለት ነው እና በጣም ነበር የከፋው፣ በጣም ነበር የተሰማው የወንድሙ ትዳር መፍረስ። ሁብዬ ደግሞ ያው ስለሚያውቃትም የዋህ ስለሆነች ገራገር ስለሆነች ልበቀና ስለሆነች በጣም ነበር ዳጊ ያለቀሰው። ሄሉ ግን አስመሳይ እስስት ማለት ናት። እስስት በቃ እሷ እንደ ቦይ ውሃ ማለት ነው። ከወረደው ጋር ማውረድ ብቻ ነው። እኔ እንደዛ ነው የተረዳኋት ማለት ነው። እና ለማንኛውም ሁብዬ እንግዲህ ይበቃሻል፣ ይህን አልታፍ ጨረጨርሽው ማለት ነው። ልጁ ከሰውነት ጎዳና ወጥቷል። ገና ካሁኑ አይታችሁት እንደሆነ ያ ቁመናው ያወዙ ሁሉ ነው። እለም ብሎ ካላው ላይ ሄደው በጣም ደንግጧል ናሂ ማለት ነው። ሁብዬ ደግሞ እንግዲህ ተንግዲህ ቆም ብለሽ አስቢና፣ ያ ሁለትም ነፍስ ስለሆንሽ የተጋባችሁት በቤተክርስቲያን ነው። ያው ናሂ እንግዲህ ነገሮችን ትጠቅ እሷ አንተን ለማናደድ ነው እንግዲህ ልዑል የነበረው እኔ እንደተረዳሁት ማለት ነው። እንግዲህ ነፍስ አባታችሁን ይዘክ መተክ ይቅርታ በድጋሚ ትላታለክ ማለት ነው። እንግዲህ ትናንትና ያው ይቅርታ ሌላት ነበር የሄደው ለአንዴና ለመጨረሻ ተብሎ፣ እሷም የምን ይቅርታ ነው የሚለኝ ብላለች። እሱም ይቅርታ ቦታ ላይ አልነበረም። እንግዲህ ወንድ እቤቱ ባየ ሰዓት ስሜታዊ ሆኖ ነበር እየበረገድክ ለምትመጣው በር ለምትገባው፣ እንግዲህ ብቻዬን አታየኝም ጋርድኗ የቀጣሽ ልታስደበድቢ ነው እያለ ነበር። እሷ ልታስደበድብክ አይደለም ግን፣ ልታናድድክ ምን ያህል ስሜቱ እንደሚጎዳ እሷ ምን ያህል እንደተጎዳች እንድትረዳ ነው ብቻ ያደረገችው ማለት ነው። በጣም ነው ማደንቃት። ጎበዝ ነሽ። እንደዚህ ነው እንጀት እንደዚህ ነው በቀልም በበቀል ማለት ነው። ያው ትዳር ላይ በቀል አያስፈልግም። ባይዘ በቀሌ የፈጣሪ ስለሆነ ማለት ነው። እና ለማንኛውም ይህን ይመስል ነበር። ሁላችሁም አይታችሁ ታል ቪዲዮን ተወደዳችሁ ላይ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ለሌላችሁም እንግዲህ መማሪያ ይሆናል ማለት ነው። ሚስታችሁን ባላችሁን ሳታስፈቅዱ ለምታረጉት ነገር ዋጋ ተከፍሉበታል።